ሰላም እንዴት አላችሁ ወዳጆቼ? እንዴት ከርማችሁ? አንዴ ሰምታችሁልኛል። እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል፣ በአዲስ የምግብ ስራ። ዛሬ ልሰራ ያሰብኩት ምን እንደመሰላችሁ፣ ዳቦ ነው። ግን ትንሽ ኬክ አይነት ስሜት ያለው የዳቦ አይነት ነው የምሰራው። እሱን ደግሞ ልሰራ ያሰብኩበት ምክንያት አሁን ጾም ስለሆነ እኛ ምንም አይነት የእንስሳ ተዋጽኦ ስለማንጠቀም ኬክ ስሰራላቸው ልጆቼ አይጨሩትም። ሁለት ቀን ትምህርት ቤት ይዞት ይሄዳሉ፣ ከዛ በኋላ መብላት አይፈልጉም። እና እንዳይባክን እኛም እነሱም ልንመገበው የምንችል ዳቦ አይነት ነገር፣ ደግሞ ለነሱ ጣፈት አርቄ እሰራለሁ ማለት ነው። ስለዚህ እሱን እንዴት ነው ማዘጋጀው የሚለው ነገር አብረን እናያለን። አብራችሁኝ ነው። ስለዚህ እንግዲህ እዚህ ጋር ለዛሬው ኬክ ዳቦችን ልሰራበት የሚያስፈልገኝ ግብአት አዘጋጅቻለሁ። እዚህ ጋር ዱቄት አለ፣ ለሁሉ መስሪያ የሚያገልግል ዱቄት፣ ስኳር፣ ጨው፣ ዘይት ደረቅ እርሾ እና ብሉበሪ እዚህ ጋር አለ ማለት ነው። ብሉበሪ እንጨምራለን። ስለዚህ ማርማራታ ምናምን አድርገው መያዝ አይጠበቅባቸውም ማለት ነው። በጣም የሚጣፍጥ ነው። ቆንጆ ዳቦ ነው የምንሰራው። ምን አደርጋለሁ መሰላችሁ? እዚህ ጋር ዱቄቱን ለክቼ ጨምራለሁ። ሶስት ነው የምንጠቀመው። አነስ ያለ የመጋገሪያ ትሪ ስላዘጋጀው ማለት ነው። ከዛ በኋላ ደረቅ እርሾ እንደዚህ ጨምራለሁ። በመቀጠል ትንሽ የጨው እንደዚህ የሚያክል ጠቀማለሁ። ከዛ በመቀጠል ስኳር በደንብ አረጋለሁ። ነግሬያቸዋለሁ፣ ጣፈጥ ያለ ዳቦ ነው። ምን ስራ ብያቸዋለሁ አምስት እንደዚህ አምስት ማንኪያ ስኳር ከምድር ነው ከብሉበሪው ጋር በደንብ እንዲሄድ ማለት ነው ዘይት አደርጋለሁ እኔ የወራ ዘይት የተጠቀምኩትኝ የፈለጋችሁትን የዘይት አይነት መጠቀም ትችላላችሁ እዛ እንደዚህ ዋጨምረን እንደዚህ የሚያክል እናቦከዋለን ማለት ነው ታይቷል እንደዚህ ቀጠን ያለ ሊጥ ነው፣ ምክንያቱም ኬክ ዳቦ ስለሆነ እንደ ዳቦ በጣም ድርቅ ማለት የለበትም። በኋላ ላይ ደግሞ ሲቦካን በደንብ ሳንቸገር ብሉበሪውን ሊሸፍነልናል። ስለዚህ እንደዚህ እናላቅቅና ከማብኪያችን ላይ በእጅም ከሆነ በደንብ አድርገን እጃችንን ውሃ እያስነካን ወይም ዘይት እያስነካን እሽት አድርገን ማብኳት መቻ ይኖርብናል። እዛ በእንደዚህ አይነት መልኩ እንሰብሰብ ካደረግነው በኋላ በእጃችን ቅርጽ እንሰጠዋለን፣ ዘይት አድርገን ምክንያቱም እንትን ስለሆነ ለስላሳ ሊጥ ስለሆነ ጥብቅብቅ ይልብናል እጃችን ላይ ተቸዋል። እንደዚህ ውርድ የሚል አይነት ሊጥ ነው። እንደዚህ አርገን በእንደዚህ አይነት መልኩ እናስቀምጠዋለን። ከላይ እንደገና ዘይት እናደርግበታለን። ከዛ እንደዚህ በዚህ አይነት መልኩ ካስተካከልን በኋላ እንዳይደርቅብን ዘይታችንን ምናምን ቀበት በትበት ካደረግን በኋላ እንደ ሁል ጊዜው በሆነ ፕላስቲክ ነገር እንደዚህ እንሸፍነውና ታይቻል፣ እንደዚህ ሲለጥቅ እንደዚህ የማድቤታችንን ፎጣ እናደርግና ሙቀት ወዳለበት ቦታ ኩፍ እንዲል እናስቀምጠዋለን። ሊጣችን በዚህ መልኩ ኩፍ ብሏል። ከዛ በጣም ቀጠን ያለ ሊጥ ስለሆነ በደንብ እዚህ ጋር ዘይት አደርጋለሁ ስለሚይዝብኝ ማለት ነው። ሳብ ሳብ ነገር አረጋውና ተቻለ መጠን እዚህ ጋር ያለውን ብሉበሪ እላው ላይ አረግበታለሁ። ልጆቻችሁ በጣም ነው የሚወዱት ብዬ አስባለሁ። ይህ ልጅ ስለሚወዱት ነው እንግዲህ። እዚህ ቤት መጥቶ ልጅ ሆኖ ይህንን ዳቦ እየጠላ ወይም ደግሞ ትምህርት ቤት ይዘው ሲሄዱ አብሯቸው ያልበላል አልወድም ብሎ ልጅ አላስታወስ ብለዛ ነው የሌ የሌለው ጋ የመሰላችሁ ጋር እንደዚህ ታደርጋላችሁ። ምክንያቱም ሲነፋ እንደዚህ ጥግትግት ያለው በእንደዚህ ልክ አይሆነ። እርግጥ ነው ብሉበሪውም እንትን ይላል፣ ይቀላልጣል፣ ይበስላል። ከዛ ይበእንዴህ እንዳለ ታያቸዋል። አገን ጥቅልልልል አድርገን እዛ እንደዚህ ስብስብስብ አርገን ክብ እናደርጓለን። እንደዚህ አርገን ወደ አቧችን ምትሆን እንደዚያትም ካስተካከለን በኋላ ከዛ በኋላ ምን እናደርጋለን መሰላችሁ? እዚህ ጋር ብረት አለኝ። እናንተ ማንኛውም ማለት ነገር ሲሊም ሊሆን ይችላል፣ የፈለጋችሁትን ነገር ማለት ትችላላችሁ። እስከ ብረቱ ላይ ድረስ ውሃ አረጋለሁ። እንደዚህ እዚህ ድረስ ውሃ አደርጋለሁ። ውሃው እንዲነካ አላደርገውም። የመጋገሪያ ትሪሆን የመጋገሪያ ትሪሆንም እንደዚህ በአልሙኒየም የሸፈንኩት ውሃ እንዳይገባበት ነው። ከዛ በኋላ እንደዚህ ወስድ ቁጭ እናደርገዋለን። በመቀጠል ይታያቸዋል ፎጣ እንደዚህ ሸፍኜዋለሁ። ምክንያቱም እንፋሎቱ እዚህ ላይ ወጥቶ ክዳኑ ላይ እላዩ ላይ እንዳይርዘምበት ማለት ነው። ፎጣ ግን ካለው እንትን ያርገዋል፣ ፎጣው ምጥጥ ያርገዋል በተቻለ መጠን። ከዛ ደግሞ በፎጣው ሰበብ ንፋስ እንዳይገባብን በደንብ አድርገን ግጥም አድርገን መዝጋታችንን እርግጠኛ መሆን መቻል አለብን። እንደዚህ ማለት ነው። ከዛ በኋላ እሳታችንን እንለኩሳለን። በጣም እንዲንተከተክ አናደርግም እናደርግም። ለምን ከላይ ተፈናጥሮ ዳቦ ውስጥ እንደገባበት ማለት ነው። ሳይበስል ታያቸዋለህ ስድስት ላይ ያረኩትኝ። ስለዚህ በእንደዚህ አይነት መልኩ እንዲንተከተክ እና ዳቦ ከ45 ደቂቃ በኋላ ቢያንስ ይፈልጋል እንዲበስል አደርጋለው ማለት ነው። አይቼዋለሁ፣ ግን ለእናንተ አሳያችኋለሁ። ታያችኋል በእንደዚህ አይነት መልኩ የሚያምር ንፍት ያለ ዳቦ ሆኗል። ምንም አይነት ሊጥ የለም። የዚያን ጊዜ እንግዲህ ስራችን እና ጠፋና ዳቦችን በተገቢ መልኩ በስሏል ማለት ነው። ይሄ ታይቷል አለ እንትኑ ብሉበሪው ቀልጦ እንደዛ ነው። በቃ ውስጡ ራሱ እንደዛ የሚሆነው እና በማርማታ የምትበሉ አይነት በብሉበሪ ማርማታ የምትበሉ አይነት ስሜት ነው የሚኖራችሁ። አውጥቼዋለሁ። ቀስ ብለን ይህን አልሙኒየሙን ከፋፍተን እንዲበርድ እናደርገዋለን። እናንተ ጊዜ ካላችሁ ቀስ አርጋችሁ በ በራሱ ጊዜ እንዲበርድ ማለት ይቻላችሁ ስድስት ሰዓት፣ አምስት ሰዓት ሰጥታችሁ ምንም ይህ መነካከትም አይጠበቅባችሁም። እኔ ግን አሁን ተአስበ ያለ በእንደዚህ ያት መልኮ አየር እንዲገባው ትንሽ እንደዚህ ታደርገውና አሁን አላነሳውም። ትንሽ ቆይቼ አነሳለሁ። የራሱ ተነሳ እንደው እንዳይቦጭቅባችሁ ማለት ነው። ብረቱ በትኩሱ ካደረግን እንት እላው ላይ ሊጣበቅበት ይችላል። ስለዚህ ከላይ ያለው ማሳችን ካልቀረ ከታች ያለው ይነሳልናል ብዬ አስባለሁ አነ

የጋገር ነው የእንፋሎት የብሉበሪ ዳቦ በመጠኑ በርዶልናል። እናንተ በደንብ በደንብ አድርጋችሁ አብዱት። ስለዚህ ቆርሼ እኔ ውስጡ ምን እንደሚመስል አሳያችኋለሁ። ዳቦ ድምጽ ሲያወጣ ሲቆረስ ሲቆራስ ውስጡ ነፍቷል ማለት ነው ትላለች እናቴ አስታውሳላችሁ። ኳኳኳኳ ያደርጋሉ ከላይ እኮ ሲመጣ ዳቦ ራሱ ሲገለበጥ ከገበር ምጣት ሲወጣ ማለት ነው። ታቸዋል እንዴት እንደሆነ እንደዚህ አይነት ዳቦ ኬክ ነው የሚወጣ ውስጡ እንዴት እንደሚጣፍጥ ከትኩስነቱ በስተቀር የሚጠርሻ አሪፍ አሪፍ አሪፍ አሪፍ። ከምንም በላይ ደግሞ እኔ የምወደው ለምንድን ነው መሰላችሁ? አንደኛ ኬክ ተጋግሮ ቤት ውስጥ ምንድነው፣ ይጨርሱታል አይጨርሱትም ብዬ አልሰጋም። ለቤተሰቡ ጠቅላላ በእኩል ልንመገቡ እንችላለን። ያው የእንስሳ ተዋጽኦ ስላልጨመርኩበት ማለት ነው። በመቀጠል ደግሞ እንደ ኬክም ብዙም ስኳር ብዙም ቅቤ የለውም። እንግዲህ የገባውን ዘይት ስኳሩም ቢሆን አምስት ማንኪያ ስኳርን የጨመርኩት ከፈለጋችሁ እናንተ ማሳነስ ትችላላችሁ። ግን ብሉበሪ የሆነ ትንሽ ጎምዘዝ የማለት ነገር ጸባይ ስላለው የእሱንም መጎምዘዝ በደንብ እንዲያመጣጥንላችሁ አምስት ማንኪያ መሆን ያለበት ነገር ነው ብዬ ያስባለው እና በእንደዚያ አይነት መልኩ ሰርታችሁ እናንተ መጠቀም ትችላላችሁ። እነሱንም ታታላችኋላችሁ የሆነ በቃ እንዴት ብዬ ልንገራችሁ፣ በኬክ ፋንታ የሆነ ኬክ ነገር ኬክ መሰል አይነት ነገር ስለሰጣችኋቸው ብሉበሪውም ስላለ ደስ ብሏቸው ልጆቻችሁ ሊጠቀሙበት ይችላሉ። እንደጋ ደግሞ ለመላው ቤተሰብ በእንደዚህ አይነት መልኩ ለየት ያለ የብሉበሪ የእንፋሎት ዳቦ ጋግራችሁ ትችላላችሁ። እንደ ማር ማታ ነው የሚሆነው። ና ቀቡ ብይላለሁኝ። ውስጡ ለማሳየት ያክል እንደዚህ ነው። የመጨረሻ ትወዱታላችሁ ብዬ አስባለሁኝ። በነገራችን ላይ ብሉበሪ ብቻ አይደለም፣ የበሪ ዘሪዎች እንዳለ መጠቀምና መስራት ትችላላችሁ። ሮዝ በሪ፣ ዳርክ በሪ፣ ሁሉም አይነት ነገር መጠቀም ትሻላችሁ ማለት ነው። መቀላቁም ሁን ብዬ በላሁ። ስለዚህ እንግዲህ የብሉበሪ የእንፋሎት ዳቦ ኬክ ኬክ የሚለው ዳቦ በዚህ ያጠናቀቀ፣ እንደምትወዱ ተስፋ አረጋለሁ። አዲስ ሆናችሁ ለቻናሌ ቻይ ሰብስክራይብ ያደርጋችሁ የቻናሌ የቤተሰብ ሆኖ የሰራሁትን ደግሞ ዳቦ ከወደዳችሁ የዛሬውን የሚጣፍጠውን ዳቦ ከወደዳችሁት በላይክ ቁጣችሁን ግለጹ። በተረፈ በሌላ በቆንጆ ቪዲዮ ደግመ እስከምንገናኝ ሰላም ሁሉ። ባይ ባይ።